አሰላሙ አለይኩም ወረህመቱላ በረካቱ ደስኬቴው ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔጋ አልሐምዱሊላህ ረብንአለን። ቤተሰብ እስ ፎሎ አርጉኝ የምሬ ነው የምላችሁ። ዛሬ ንግዲህ ፎሎ እንድታረግሉ ጠይቃችሁ። በነገራችን ላይ ቢቸና ከተማሪ ብዙቶች ጥያቄ ትጠይቃላችሁ ጅልባ ባለወይ ኒቃ ባለወይ ምናምን ትላላችሁ። ያው እንግዲህ በትዕዛዝ አለ በነገራችን ላይ እነዚህ ጅልባቦች ይሄን አስመስለው ይሰራሉ። ግን በዚህ አጋጣሚ ይሄ ትንሽ ወፈር ይላል። ከሳኡዲ እየመጣ ነው። ሌላም አለ። በነገራችን ላይ በፈለጋችሁት ከለሮች አሉ፣ በፈለጋችሁት ዲዛይኖች አሉ። በጣም ደስ የሚሉ ናቸው እንደምታዩት ይሄ በሸምቀቅ ወይም ደግሞ በዚፕ ነው። እንዲሁም ኒቃቡም አብሮ አለ። ኒቃቦችም አብሮ አሉ። እንዲሁም ደግሞ በሌላ ዲዛይን በሌላ ዲዛይነር አሉ። ያው እንግዲህ ይሄ ስጦታ ነው። ማሻአላህ በሉ ማለት ነው። ስጦታ መጦልኝ ነው እንግዲህ። እስኪ ይሄን ለብሰን አብረን እናየዋለን። አንዱ ይሄ ነው። ሁለተኛው ደግሞ ይሄ ነው። በሌላ ይሄ አጠር ያለው ነው። በነገራችን ላይ በጣም ደስ የሚል ያው እኔም የሆነ ሰው አመልክቶኝ ነው የገዛሁት እና የምትፈልጉ ሰዎች ካላችሁ እንሻላ አብረን እምናይ ይሆናል። እንሻላ እስኪ እንልበሰው ማለት ነው። ጠብቁኝ እንግዲህ እንደምታዩት ነው። እንሻላ ያንን አውልቄዋለሁኝ በአዲሱ በዚህ አጋጣሚ ይሄ በብዙ አይነት እንትን ይለበሳል። ከላይ ተደራቢ ነው እንደምታዩት። እስኪ ኢንሻአላ እንየው። ይሄው በጣም በዚህ መልኩ ይለበሳል። ይሄ በውስጥ ነው የሚሆነው። ይሄው ይሄ አጭሩ ነው። ይሄ በጣም አጭር ነው። ይሄንን ምግብ ዝቅ ናት። ይችን ዝቅን ትናፍራለች። ከዛን በኋላ ይሄ ነው የሚገባ የሚደረገው። ቀጥታ ይሄ ይለበሳል። እንዲሁም ደግሞ ሌላ ይሄ ደግሞ ከውስጥ ሲሆን በጣም ነው የሚያምረው። እስቲ በደንብ የምናየው ይሆናል። ይህንትኑ ማለት ነው። ማሰሪያው ከውስጥ ሲሆን በጣም ነው የሚያምረው። በተደጋጋሚ እኔ ለብሼ አይቼዋለሁ። ይሄ ነው የውስጥ ያው በብዙ በሁለት አይነት ዲዛይን ነው ይሄ ቢያንስ በእኔ እንትን እንኳ አራት ሜትር ነው የፈጀ እና እንግዲህ ምናየው ይሆናል ይህም ይሄው እንግዲህ ይህን እንደምታየው ትታይ ድረስ በጣም ረጅም ነው ትንሽ እንትን አልጎኛል ከዛም የሚደረገው ይሄ ነው ተደራቢው ማለት ነው በተደራቤ ሲሰሩ እንደዚህ እያደረጉ ነው። አሰራሩ በጣም ደስ ብሎኛል፣ እኔ ተመችቶኛል። ብዙዎቻችሁም ደስ ይላችኋሉ እየተስፋለኝ፣ ኢንሻአላህ እንግዲህ ትእዛዝ የፈለጋችሁ እንደውም ደግሞ ለሰው ማሰራት የምትፈልጉ ወይም ደግሞ ጅልባብ እና ኒቃብ አለ ወይ ለምትሉ፣ ያው ብዙ ጊዜ በትእዛዝ ነው የሚሰሩት እንጂ ሌላ። እስኪ አንዴ መስታወት ልይ በዚህ አጋጣሚ ይህ ነገር ከውስጥ ነው የሚሆን። ያው ይሄ ነገር እኔም ማሰሪያውን ከውስጥ ነው ያረኩት። እንደምታዩት ያምራል ብያችኋለሁ። በዚህ አጋጣሚ ሊቃ ዊስቷ ይቺ ሊቃ ዋስላለች እንጂ ይቺ ብትወጣ ማለት ነው። ያው እኔ እንትን ላለ ማለት ነው። ያው እንግዲህ ይህን እናደርግ ነው። በዚህ አጋጣሚ ይሄ ማለት ነው እንትን ያልኩት ስ ከውጭ ላድርገው። እንደዚህ ሲሆን እስኪ የሚያምረው በደንብ ንካላችሁት። ከውስጥ ነው ያው እንደዚህ ሆኖ ነው የሚታሰር። ከዛ በውስጥ እንደዚህ ይደረጋል። አያችሁ፣ ይሄ ከውስጥ ነው የሚታሰር። ይች ትደረጋለች ማለት ነው። እንግዲህ እስኪ ማዘዝ ከፈለጋችሁ ይሄን ይመስላል። ከ0922 86 18 93 ያው በጣም ደስ የሚል ነው ብዬ አስባለሁ። እንግዲህ ይሄ ከላይ ያለው በብዙ ልብስ ይለበሳል። ለምሳሌ በዚህ ይለበሳል፣ በዚህ ይለበሳል። ሌላም አሉ፣ በብዙ ነገሮች ይለበሳሉ። የዚህ ኒቃብ አለ፣ በነገራችን ላይ የዚህ ኒቃብ አለ። እና እንግዲህ ማዘዝ ከፈለጋችሁ በ0922 86 1893። ይደውሉ ይሄን ይመስላል፣ ቢቸና ላይ ማለት ነው።